ክቡራን እና ክቡራት የጉዱካሳ ቤተሰቦች አሁን የምንገኘው ፈረስ ማድለቢያ ና የተለያዩ እንስሳቶችም አሉ። ከከብት ውጭ ብዙ እንስሳቶች ያሉበት ቦታ ነው። አሁን እንደምታዩት ሁለት ተባት ወይም ወንድ አንደኛው ፊት ለፊት የምታዩት ሙሉ በሙሉ ጋማው አካባቢ በተለይ ጥቁር ማል እና ደሞ ጭንቅላቱ አካባቢ ቡናማ፣ ጅራቱና አግሮ አካባቢ ደግሞ ጥቁር ነው። አጠር ጋረዳቸው እና ከሱ በኋላ ያለውም እንዲሁ ተባት ወይም ወንድ ነው። ተባት አሁን እየተፈካከሩ ነው። በተለይ እኛው እኔ ፊት ለፊት ከኔ በቅርበት የሚገኘው እጅግ በጣም ብዙ ነገር እያረገ ይገኛል በእግሮቹ ማን ወንዱ ነ ሚነካኝ አብዝጉ አለጠ በጣም እግሩን ሁሉ ግራ እግሩን በሬ ነበር እንደሚያደርገው ነበር። ይበ ፈረሱም ቢሆን ምሽቶቻቸው ደግሞ የሁለት የሁለት ንስትና ተባት መኖሪያ የፈረስ ቤት ነው። ሚስቶቻቸው የት እንደሄዱ ባንዳውቀም አንድም ስራ ቦታ ወይም አንድም ለክትባት ሄደው ይሆናል። ሁለት ተባት ፈረሶች እጅግ በጣም እየተፋለሙ ነው። ከኛው ከኔ ቅርብ ያለው እንኳ ያው ምንም አልቀረውም ያው ዘሎ ለመሄድም እየጣረ ነው። አንዴ ግራ እግሮ እንደ አንዴ ቀኝ እጁን ያነ ቀኝ እግሮን ያነሳል። እንደው ምን ያስቤ ነበር፣ ንስት መስላይ ነበር፣ ጥቁርና ነጭ ፈረስ ፈረሱ ነገር ግን ወንድ ናቸው ሁለቶችም። ይህኛው ፊት ለፊት ያለው በጣም ይገርም ነው። ምን ማረገው የማይፈልገው ነገር አለ። የአጠር ሎ መፎከር እጅግ በጣም ግዝፈቱ ዋው ትልቅነቱ ገራሚ ነው። እኔ እንደሚመስለኝ በብዛት እንዲህ አይነት ፈረሶች የሚጠቀሙ በሰላማዊ ሰልፍ ጊዜ። ከሌላ ሀገር የመጡ ፈረስ ደግሞ ብዙ ዝርያ አሉት። ልክ እንደ ውሻ ማለት ነው። ውሻዎችም በጣም እጅግ በጣም ብዙ አሁንም እየተዳቀሉ የተለያዩ እንስሳቶችም እየተራቡ ነው። በድሮ ዘመን ታይተው የማይታወቁ እንስሳቶች እንደ በቅሎ አይደለም፣ በቅሎ ትንሽ ነው፣ ፈረስ ነው። ያው ያኛው እንግዲህ ፈርቶ ያው እንግዲህ አንዱ ለየለት አንዱ ለየለት እንግዲህ ያኛው አራ ጠልጥሎ ያዘኝ ወገን መሬት ያለ ሰው ያለው አህመድ ተሾማ የግጥምና የዜማው ደራሲ የዘጠናዎቹ ትውልድ፣ በተለይ ድምቢ ለድምቢ ድምቢ ኖራ ኖራ መስኮራ ያለው ለእንደዚህ አይነት ነው። አማራጭ የለማ እንጂ እንዲህ አይነት ፈረስ ጅብ እንኳ የዚህ ዘጠኝ ዘጠኝ እጥፍ ነው አሉ እንዳንዱ እንስሳ ደግሞ ሲለመን እንዲያው ደግሞ ፈር እንስሳ መታህ ተብዬ እንዳልከሰሰገው ጭራውን አታዩትም? ለምን የሚባል ባለፈው አንድ ኢትዮጵያዊ እንዲህ አድርጎ ሼፍ ነው። ታዋቂ ሼፍ ነው። ለቃ ሁለት ወንድሞቹ ታዋቂ ናቸው። አንደኛው ለማንኛውም ኳስ ተጫዋች ነው። ሁለተኛው ደግሞ አሰልጣኝም፣ ኳስ ተጫዋች ነበር። እዛ ደግሞ አሰልጣኝ ይሆናል። ውሻ ያ ይሆን ውሻ ጀርመን ስሬት ነው ውሻው የሚሆን ጅራቱን ጣል አድርጎ ነው የሚሄድ። ቡናማ እነት ነው ፈረሱ ያኛው። ነጭና ጥቁር ያለው ፈረስማ ያው እዛው ቀረ።

ታውቃ፣ ፈረስ እንዴት ነው የሚጠራ? እኔ አላውቅበትም። የሆነ ጀርመን ስሪት ውሻ መጣ። ውሻ እንኳ እጅግ በጣም ከሰው ይበልጣል። እረኛ ከረኞች ጋርም አይጠፋም። እጅግ በጣም ከሰው ልጅ እንኳ በጣም ይመሳሰላል እንስሳ ውሻ። እርጅና የተጫጫ ነው ይመስላል። እና ለነበረን ቆይታ ከልብ እያመሰገንኩ ፈረስ ጦርነቱ እንኳ በጥቁርና ፊት ለፊት የሚገኘው እኔም እርግጠኛ ነበርኩ። አንደኛ የእግሩ እንቅስቃሴ፣ የእጁ እንቅስቃሴ አሁን ቢሆን እየጣረ ነው። አጥሩን ጥሼው ካልሄድኩ እያለ ነው። በእውነት እንደ ሌላ እንስሳት ቢሆኑ ፈልኮ ለመሄድ ብቃትም ነበራቸው። ያ ውሻ መጣብን ዘሎ። ውሻ እንደ ውሻ እንደ ሌላ እንስሳ ቢሆን ዘሎ የመሄድ ብቃት ነበረው። ነገር ግን ግዝፈቱ አልፈቀደለትም። ያ ውሻው ውሻው በጣም እንትን እያለ ነው ሆኖ የፈረው ፈረሱ አንጠልጥሎ ሊደፈው አው ይህን ነው ወዶኛል። ሰውን ነው የሚወድ ለካ ፈረስ። እና ለነበረን ቆይታ አመሰግናለሁ። ያው እንግዲህ ውሻ በጣም በጣም መውነት ነው ለካ ታማኝ ነው ወዳ ወዳ መሎ ነው መሰል እዶ ለባለቤቱ ተናገረ። ባለቤቱ መጣ። አንደኛ መግቢያው ቦታ ስላልሆነ ትንሽ የተከለከለ ቦታ ስለገባው በዛ ላይ ደግሞ የተለያዩ እንስሳቶች ስላሉ ሌሎችም እንስሳቶችም ስላሉ ሰረቁብናል በሚል ስጋት የማቀጀበት ስላልመጣሁ መግባት አይቻልም። ለነበረን ቆይታ ለምታደርጉል በሙሉ እያመሰገንኩ መልካም ጊዜ የተመኘሁ በያላችሁበት ሰላማችሁ ይብዛ። ቻው ቻው።